የተከበራችሁ የሸቀለ ሜዲያ ወደ የተከበራችሁ የሸቀለ ሜዲያ ቤተሰቦች እንደምንሰነበታችሁ ከኔ ጋር ሁሉ አማን ሁሉ ሰላም ነው። ቤተሰቦች እንዴት ናችሁ? ቢስሚላህ ሰለላሁ ዐለይሂ ወሰለም፣ ዛሬ ቢስሚላህ አርህማን ረሂም፣ የራሴ ላይ የደረሰ ነገር ከጧት ተነስቼ ማለት ነው ላይቭ ላይ ሰባት ሰዓት እገባለሁ ብዬ አሁን እኔ ቪዲዮ ይሄን ስቀርጽ ስምንት ሰዓት ሆኗል ማለት ነው እንኳን ሰዓት በፊት ልጆች እኔ እናት ቤት ነው የምሰራው እና ልጆች ስላሉ ቸኮላታ ምናምን ስለሚወረውሩ ስለሚያቆሽሹ ግድግዳ አለ ኢድ ነው የተጸዳው አሁን ያው ወር አልሆነው ልሙሄም ግድግዳውን መታጠብ አለበት እና በለጥ ነው የኩሽናችን ውሀ እየረጨው ሳጥን ማን ተበህት ጭራሽ አልተጠነቀኩም ይሆናል ብዬ አላሰብኩም እኔ ላይ ለመግባት ነው ሩጫዬ ከዛ በኋላ ካህረባ ኤሌክትሪክ አይቀጣጠልም ምስራችሁ ኩሽናው በጣም ነው የደነገጥኩት። በቃ ምን ምን ምንም ሰው የለም ደግሞ ብቻዬን ነኝ ቤት ውስጥ። እናይም ሰው ቤት እንደዚህ ሲሄድ ቤት አሁን ላይ ነው እንጂ በፊት ቤት እቀያይራለሁ። ስድስት ወር ነው በሰባት ወር ከሰራው ምናምን በቃ ብር አጭማሪ ካገኘው ምናምን እንደዚህ በቃ ትቼ ነበር የምሄደው በፊትና፣ ግን ሁሌም እኔ የማልቀይረው አባ አለ እኔ የማልቀይረው ሰው ቤት አዲስ ስገባ አዲስ ሰራተኛው እኔ ስገባ ጥንቃቄ የምሰጣቸው ነገሮች አሉና ቅድሚያ ከሀረባ የት ማጥፊያና ማብሪያ እንዳለው አያለሁ። ማለቴ ቆጣሪውን እኔ እንጃ ማንም ብሎኝ አያውቅም፣ ግን እኔ ራሴ ለሰው ተናሪ የቤቱን ቆጣሪ ማጥፋት ባልችል ምን ይፈጠር ነበረ? እኔ በጣም አይደነቀጥኩስ ልነግራችሁ አልችልም። አሁን ተላጆ አይሰራ ፊሾቹ እንዳለ ተቃጥለዋል ማለት ነው በጣም በቃ ከምነግራችሁ በላይ ነው። ይጮሃል እንዳለ ይፈነዳል፣ እሳት ተያያዘ ማለት ነው ኩሽና ውስጥ። እኔ በጣም ነው የደነገጥኩት። ከዛ በኋላ ይሄ ነገር እኔ እንደዚህ ያስደነገጠኝ እኔ ለራሴ አውቄ የት ነው ማጥፊያ ምናምን ብዬ ትኩረት ሰጥቼ ሂጄ፣ ብዙ አመት አረብ ሀገር ተሞክሮ እያለኝ ይሄ ነገር እኔ ላይ ከደረሰ እናንተ ላይ ፈጣሪ አያድርስባችሁ። እንደዚ አይነት ድንገት የሚመጣ ድንጋጤ አያድርስ ባችኋላ ኢንሻላህ ፈጣሪ ጠብቃችሁ በያላችሁበት። ግን ለማንኛውም ለጥንቃቄ ይሆናል ብዬ እኔ ዛሬ የት መጣሁኝ፣ እንዳለ ስገባ ሁሌም ማንኛውም ቤት የት ነው ምናምን ብዬ አስባለሁ። ለምን ብትሉ አንዳንድ ጊዜ እኔ ግን ለአደጋ ብዬ አይደለም ጥንቃቄ የማደርገው ማለት ነው። ይሆነ ወንድ ቢኖር እኔ ሳስብ ማለት ነው። ቤታቸው ውስጥ ባለጌ ወንድ ቢኖር ቆጣሪ ካጠፋ እኮ ካሜራቸው በኤሌክትሪክ የሚሰራ ከሆነ ብዬ ነው በራሴ በፊት ለራሴ የነገርኩት ማለት ነው። የት እንዳለ ማየት አለብሽ ምናምን ብዬ እኔ ለራሴ ነግራለ። ገባችሁ? ከዛ ቆጣሪ የት ነው የሚጠፋው አያለሁ። ሁሌም ሌላው ነገር ደግሞ ማየው ቆጣሪ የት ነው የሚጠፋው እሱን አያለሁ። እንዴት ማጥፋት እንዳለብኝ ምናምን ስለማቅ አያለሁ። እኔ ማሳያችኋለሁ እንዴት ማጥፋት እንዳለባችሁ በዚህ ደው ማለት ነው። አልሙሄም ሌላው ምንድን ነው የማየው እቃ ሳጥን። አንዳንዶቹ በጣም ችጋራም ስለሆኑ ውሀይቱ ነጥብ በቃ ጠብ ጠብ ጠብ፣ እንዴት ነው የሚያደርጉት? በተለይ ገጠራማ ቦታ ያላችሁ ማለት ነው ጅዳ ላይ ብዙም አይደለም፣ ግን ወደ አብሃ ይሄ በከዛን የሚሞሉ ሰዎች ውሃ ጋር ችጋራም ናቸው። በቃ ችጋራም ችጋራም። በቃ ስታዩ ሾየ ሾዬ ሾየ ሾየ ነው የሚሉት። እኛ ግን ከልኳ ያልፍም እኮ እንድፈስ ምናምን ፈልገን እዛም፣ ቶሎ ለማጠብ ውሃው በቃ ወረድ ወረድ ሲል ነው ለማጥራት የሚመቸው። እና እሱ ምን ያደርጉታል? ይቀንሱታል። ከታች ማለት ነው ከታች ያለው መቀነስ ብቻ ሳይሆን ጨርሶ መዝጋትም ይቻላል ማለት ነው። አንድ እህታችን ብዙ ብዙ ከላይ የመቅሰላው ቀም የምታጡበት ከላይ ያለው ተሰበረባት ተሰበረባት ውሃው በቃ ኩሽናውን እንዳላበሰበት ሰው የት መዝጋት እንዳለባት አላወቀችም። እና አሁንም ከታች ዶላ ቡንት ከፍቱትና እና ማንኛው ነው የሚዘጋው ብላችሁ ከላይ ብዙ ብዙን ከፍታችሁ ከታች እየዘጋችሁ እየከፈታችሁ የቱ መዝጊያ እንደሆነ የሽንት ቤቱንም ይሄ ሁሉንም እኔ እንደዛ ነው የማደርገው ማለት ነውና የትኛው ውሃ የትኛው ከመክፈቻ ውጭ አለው ዋናው የትኛው ይዘጋል የትኛው አይዘጋም ብዬ እመራመራለሁ፣ ሁሌም በቃ። እነዚህ ሁለት ነገሮች እኔ አዲስ ስራ ገብቼ ማረጋግጣቸው ናቸው፣ ሁሌም በቃ እና ቤተሰቦቼ ግዴታ ማወቅ አለባቸው? የት ነው ማጥፊያና ማብሪያ ያለውና ውሃዎች ሲቀንሱባችሁ ማር እንደምትችሉ ቡዝቡዝ ከተበላሸባችሁ መቅሰላው ነው ማለት ነው፣ እንዴት አድርጋችሁ ውሃ እንደምትጨምሩና ከተበላሸ እንዴት አድርጋችሁ እስከጭራሹ መዝጋት እንዳለባችሁ እነዚህ ነገሮች በጣም ወሳኝ ናቸው። ቪዲዮው ላይ እንደምትመለከቱት እንግዲህ ይህ እኛ ቤት ያለው ነው። ሁሉም ቤት በር ላይ አለና መክፈቻዋ ወይ ወደ ጎን ወይ ደግሞ ወደ ቀኝ ሊሆን ይችላል። ወይ ወደ ላይ ወይ ወደ ታች፣ ጣታችሁን አስገብታችሁ ጫን ስትሉት፣ ወይም ደግሞ አንዳንዱ ኃይል ይፈልጋል፣ በኃይል ስትከፍቱት ይከፈታል ማለት ነው። ከዛ በኋላ ከታች በኩል ያለው እንግዲህ ኦፍ ኦን ይላል። እያንዳንዱ ክላስ ላይ እንትን ማለት ይቻላል ግን ለድንጋጤ የትኛው ላይ መሆኑ እና ለመሆኑ ስለማያስታውቅ እኔ ሁሉንም ነው በአንድ ጊዜ ያጠፋሁት ማለት ነው። ኦፍ ከሚለው ኦን ነበር መጀመሪያ። ኦን ሲሆን እየመራ ነው ማለት ነው። ከዛ ደግሞ ኦፍ ሲሆን አጠፋሁት ማለት ነው። ሁሉም ጠፋ። ከዛ በኋላ እጅ በጣም ይሸታል። ቤቱ እንዴት እንደሚሸት የፕላስቲኩ የተቃጠለው የፊሹ ማለት ነው አልኩት ፈሰልኩት። አሁን የተላጃውን እንደገና ቆርጬ ከሌላ ጋማ እንትን ማለት አለብኝ ወይ፣ ለሰውዬው መናገር አለብኝ ተላጃውን አይሰራም። የሚገርማችሁ ማለት ነው። እና ጥንቃቄ አድርጉ። እኔ በዚህ የደነገጥኩኝ አኪድ፣ እናንተን ቢያጋጥማችሁ ድንገት እሳት ሲነሳ ቤት ውስጥ። ላቅፋው የምትሉት ነገር አይደለም። ሊያዘው ውሃለርጫው የምትሉት ነገር አይደለም። ከህረባ የኤሌክትሪክ ሲሆን የምታነሱት ነው የሚያስቸግራችሁ። እና እኔ ስላስደነገጠኝ ነው ያላችሁ የመጣሁት ወደ እናንተ እንትን። በኋላ ነፍስኩም ሌላው ዕቃ ስታጥቡ ውሃዋ ከታችም ከፍታችሁት ትንሽ ትንሽ የሚፈስ ከሆነ ውሃዋ ልክ ከምትወርድባት ቦታ ላይ ትሽከረከራለች። አዙራችሁ መክፈት ትችላላችሁ። ወንፊት አለቻትና ና ወንፊቷን ማውጣት ትችላላችሁ። ግን ሰዎቹ ሊፈልጉት ስለሚችሉ የማትረሱት ቦታ አስቀምጡ። የማይረሳ ቦታ ታስቀምጣላችሁ። አሁን ኔ በጣም አሸዋም ስለሚመጣው ከውሃው ጋር በጣም ያስቸግረኝ ነበር ማለት ነው። ከዛ ከፈትኳት ሰፈት ኩና አስቀመጥኳት። ልክ በአመት ምናምን የሆነዋል። ሰውየው ለምን ሰፋ ያ ወይም ሰፋ ያ፣ እንደዚህ እኮ ብዙ ውሀ ይፈስታል ሲለኝ፣ እንደገና ሰጠው ተረከበ። ከሶስት ቀን በኋላ እኔ ራሴ መልሼ አነሳሁት። ምክንያቱም ማጠብ አልችልም እንደዛ ከሆነ ማለት ነው። እና ይጠቅማቸዋል። ይህን ነገር ተጠቀሙበት። ወዳቸዋለሁ። ላይክ ሼር፣ ሰብስክራይብ አድርጉ። አሻን ሻይ ቃለ ሚዲያ ትክበር። ሰላም አለኩም ወራህመቱላሂ ወበረካቱ